ሰውየው ነገር የለም። አቤቱ ምን የለም። ስለዚህ አንድ ባንድ ቁጥር ያስፈልግ አባባን ገንዘብ አጋቹ ከቲና ጋራ ተፋጠጠ። ሽማግሌው ጠፋ። አይ ትሁት ጀግና አንጠባጠባቸው ሽማግሌውን ከታገተበት ይዛ ትሁት ወጣለች። ሁሉም የመቃብር አፈር የተበተነባቸው የሚመስል ሁሉም ወዲያ ወድቀዋል በየቦታው ። እንደምንም ሽማግሌውን አቅፋ ደግፋ ይዛ ወጣለች ትሁት። ዳኒን ምን ታደርገው እንግዲህ፣ ሁለት አትሆን አንድ ነች። ዳኒ አይለማም አይሰማም። አስር ጊዜ ዳኒ አንተ ዳኒ ትለዋለች እሱ ግን ሚሰማ ሆኖ አልተገኘም። በድን ሆኗል። በቃ ያላት አማራጭ ሽማግሌውን ብቻ ደግፋ ይዛ ወጣች ጀግና ትሁት ሽማግሌውን ከታገተበት ካስወጣችሁ በኋላ ካፌው ስራ እየጋበዘችሁ ነው። ተጠያይቁ ይቁ ደናና አባዬ፣ እንዴት ነህ ደና ነህ ወይ ትለዋለች። አይ ስላልተኛ እንቅልፍ ስለ ተጫጫነኝ ወገቤን አመመኝ እንጂ ደናነኝ ነኝ ላ አይዞህ፣ ደርሽላ አለው ትለዋለች። ልጅ ያላደረገውን እሷን ስላደረገችው ሽማግሌው በጣም ደስ ብሎታል። ነገሩ መጀመሪያም በተውት ይኮራል፣ ይተማመንባታል። ከጠላት መንጋጋ ከታገትኩበት ከታገጥኩበት ስላስለቀቅሽኝ ተባረኪ ልጅ ላታ። ኧረ ምንም አይደል አባዬ በጣም ነው ደስ ያለኝ ስላተረፉ ስለደረሱልህ፣ ትለዋለች። ብዙ አውሮ! እንዴት ነው ሁሉም ነገር አለ። ሁሉም ጥሩ እንደሆነ ነገረችው። እሺ፣ የወገብን ነገር ቤት እንሂድና አረፍ ስትልበት እዛ ላይ ደግሞ ትንሽ ስትታሽ ትድና አለ ትለዋለች። አይ ተውቴ ቤት እንኳ ሊሄድ ጠላቶች ብዙ እንደሆኑ አውቄያለሁ። ስለዚህ እነሱን ለእነሱ የሚሆን ሀሳብ ማመንጨትና ማዘናጋት ያስፈልጋል። ስለዚህ ሌላ ቦታ መቆየት አለብኝ ይላታል። ግድ ሲሆንባት እሷም ተስማማች። ያለበት ቦታ የሚያርፍበት ቦታ ድረስ ሸኝተው አድርሰው ትሁት ወደ ቤት ተመልሳለች። ካሌብ የሚያደርገው ነገር አቷል ተጨንቋል። በቃ የሚያደርገው ሌላ ነገር ስለሌለ ሳሎን ቤት ገብቶ ቁጭ ብሏል። ትሁት ደረሰች፣ ደህንነቱን ጠየቀችው። ደህና እንደሆነ ነገራት። የት ጠፍተሽ ነው ይላታል። እንግዲህ ከሽማግሌው ጋር ማንም ሰው እንዳያውቅ አንቺ ማትረፍሽን እንዲሁም እኔ መውጣቴን ማንም እንዳያውቅ ከአሌም ቢሆን ስላላት አሁንም እውነቱን መናገር አልፈለገችም። የቲና ፖስታ ርስታ ነበረ እሱን ላቀብል ይቼ ነው ትለዋለች። በእርግጥም ትክክል ነች። ልታቀብላት ነው የወጣች ከዛ በኋላ የተፈጠረው እንደበቀችው እንጂ። ካሌብ ስጠፊ በጣም ተጨንቄ ነበረ ይላታል። ሲጨን ስለተጨነቀላት በውስጧ ደስ ያላት ትመስላለች። እንግዲህ ምን ሆናለሁ ብለ ነው ደህና ነኝ ትላል። ቲናም እራሱ ጠፋች እኮ ይላታል። አልመጣችም፣ እንዲያው አልመጣችም፣ ጠፍታለች። ዛሬ እጀገብታ ገብታ ቢሆን አሳያት ነበረ ይላል። እባክህን ካሌብን ስለማገብ የሚባለውን ነገር እርሳው። አባዬ በሰላም እንዲወጣ ይህንን አሁንም እያስመሰልን መቀጠል አለበት፣ ምንም እንደተፈጠረ መወቅ ያለባትም እባክህን ትለዋለች። እንግዲህ ደስ የሚለው ነገር የትሁትን ልመና ካሌብ ሰምቶ እሺ አስብበታለሁ ብሏል። ሚስቱ መሆን ያለባት እኮ ትሁት ነች፣ እሺ ብሏታል። ቲና ሽማግሌውን አሳግታበት ከነበረበት ቦታ ስትደርስ ያየችውን ነገር ማመን አልቻለችም። ሁሉም ነገር እንዳልነበረው ሆኗል። የዘመናት እቅዷ ፍች ተደርጓል። የምትወደው ፍቅረኛዋ ዳኒ ወድቆ ሌሎች የሉ፣ ዳኒ ወድቆ ምንም አይሰማ። እንደምንም ቀሰቀሰችውና አቅፋ ደግፋ ይዛ ወጣለች። እንግዲህ የገጠማት የቀራት ይሄ ብቻ ነው። ምን ተፈጠረ ቲና አታውቅ፣ ዳኒም አያውቅም። ዳኒ ዳኒ እንኳን የተፈጠረውን ሊያስታውስ ቀርቶ የት እንዳለ እንኳ ማስታወስ እረስቷል። የት ነው ያለሁት? ይለን። በጣም ይገርማል። ዳኔ ትንሽ ትንፋሽ ከወሰደ በኋላ የተወሰነ ተረጋጋ። እንደ ተረጋጋ ምንድን ነው የተፈጠረ ትለዋለች። የተፈጠረውን አንድም አንድ ነገራት። ግን እኔን ቀድሞ መቶኝ ስለነበረ በትክክል የሆነውን አላስታውስም። እንደ ሰመመን ግን አባዬ የታሰረበትን ሲፈታ አይቻለሁኝ። እናም ሲመታው አይቻለሁ። ከዛ በኋላ ግን የሆነውን አንድም እንኳ አላስታውስም ይላታል። እሷም እና ትናንት የመታ እንዳለ ራሱን ስቶ ነጋ ማለት ነው ትለዋለች። አዎ መሆኑ ነው። በቃ እስከዚህ ድረስ ያለውን ብቻ ነው ማስታውስ ከዛ በኋላ ምን እንደተፈጠረ አንቺ እስክትመጪ ድረስ አላቅም። አባዬ አጋቹም ወዴት እንደሄዱ አናቅም ብሎ ተስማሙ። በመጥፋቱ ተስማምቷል። ቲና ሀሳብ አመጣች። በቃ ቤት ሄደ እኔ ያው አባዬ እንደ ድንገት ከቤት ከሆነ እኔ ችግሩ ስለምገባ አንተ ትሄድና ታጣራለ አባዬ ቤት መሆኑን እሱንን ካጣራም በኋላ ቀጥለን ማድረግ ያለብንን እናደርጋለን ብላለች። ዳኒም በሀሳቡ ተስማምቷል። አባዬ ቤት መሄዱን ለማረጋገጥ ወደ ቤት እየሄደ ነው ዳኒ የሽማግሌው ኃላፊነት ትሁት ላይ ወድቋል። ትሁትም ከካሌብ ብር ትጠይቃለች። ካሌብ ብር እንድሰጥ ፈልጌ ነበረ ትለዋለች። ካሌብም በባለፈው ጠይቃው ሰጥቷት ነበርና ትሁት በባለፈው ሰጥቼሽ ነበር እኮ ለምን ጉዳይ ፈልገሽ ይላል። አይ ለሆነ ነገር ፈልጌው በጣም አስፈልጎኝ ነው። እንደ ብድርም ማድረግ ትችላለህ ወይ፣ ከደሞዝ ላይ የሚቆረጥ ይሆናል ትለዋለች። ኧረ በፍፁም ያው እንደ ቤተሰብ መጠየቅ ስላለብኝ ነው እንጂ ምንም ብታደርጊው ምንም አይደለም፣ ለዛ ነው መጠየቄ ይላታል። እንግዲህ ካሌብ ብሩን ይሰጣታል። ዳኒ የቲናን ጥያቄ ተቀብሎ ሽማግሌውን ቤት መኖር አለመኖሩ ሊያጣራ ቤት ደርሷል። ቤት ደርሶ ሲፈራ ሲጨር ስለ አባዬ የሰማችሁት ነገር አለ ይላል። ትሁት ቀበል አድርጋ ስለ አባዬ ካንተ ነው እንጂ እኛ መስማት ያለብን እኛማ፣ ከየት እንሰማለን ብለህ ነው ቲናም ጠፋች ትለዋለች። ከዛ ካሌብም አባዬን በቃ እንዲህ ረሳ ነው በቃ አሁንማ እኮ ተው ነው እኮ ምን ይሆነ ይሆን እያለ ይጨነቃል። ከዳኒ ምን ማድረግ እንዳለበት ግራ ገብቶታል። በቃ ይዙህ ምንም አይሆንም የሚል ከዛ ትሁት እባክህን ዳኒ ስለ አባዬ የሰማው ነገር ካለ ንገረን፣ የምሰማው ነገር ካለም ደውል አሳውቀን እባክህን ብለዋለች። ኧረ ምንም አይደለም ግዴታዬ ነው ይማ አባዬ ጥሩ ሰው ነው፣ በጣም ሲበዛ ትሁት ሲበዛ ጥሩ ሰው ነው። ስለዚህ ያወቁትን ነገር ደውዬ አሳውቃችኋለሁ ብሎ ዳኒ ወደ ላከው አካል ተመልሷል። ዳኒ በተላከው መሰረት ተመልሶ መጥቶ አባዬ ቤት እንደሌለ ይነግራታል። ታዲያ የትሄደ ይባላል ብሎ ሁለቶችም ይጨነቃሉ። እሱ እራሱ አጋቹ የትሄደ ያልደ እኔ እንጃ እስካሁን ምንም አልነገረኝም፣ አልደወለልኝም፣ ገንዘብም አልጠየቀኝም ይላታል። ስለዚህ በቃ አባዬ ከእሱ ጋር ቢሆን ነው ዝም ያለው ስለዚህ ደውይለት ይላታል። ቲና እሺ ብላ ደወለችለት። አጋቹ የተበሳጨ ይመስላል እኔም እፈልግሻለሁ፣ ሁሌ ከምንገናኝበት ቦታ እንገናኝ ብሎ ቀጠሮ ሰጥቷታል። ቲና ሽማግሌው የት እንደደረሰ ለማጣራት ብላ ቀድማ ከቀጠሮ ቦታ ተገኝታለች። እየጠበቀችው ነው። አጋቹ ግን ትንሽ ዘግይቷል። ቀድሞ እያጣራ ይሆናል ብቻዋን የመጣችው ወይስ ከሰው ጋር የሚለውን ከትንሽ ቆይታ በኋላ መጣ። ወዲያው እንደመጣ ግን ጉሮሯን ያነቃል። የተወሰሽ የሚላት የተወሰድከው ብላ ልጠይቅ ሄዳ የተወሰድሽው ተብላ ተጠየቀች። ምኑ ነው እኔ ማውቀው ነገር የለኝም። ተረጋጋና እናውራ። አላቅም። ሁሉን ክደሽኛል። እያስመሰልሽ ነው። ከኋላ ሌላ ሰው ያውቃል። ከአንቺ በተጨማሪ እንዲያውቅ አድርገሻል። ስለዚህ ዋጋ ትከፍያለሽ እያላት እሷ ግን ቁጭ ምን ማውቀው ነገር የለኝም ተረጋግተን ግን እናውራ፣ ቁጭ በል ትለዋለች ቲና። የሆነውንና በአይኗ የተመለከተችውን እንዲረዳት አንድ ባንድ አስታወሰችው። ስትመለስ ዳኒ ብቻ ራሱ ስቶ ተኝቶ እንዳገኘችው፣ ሌላ ማንንም እንዳላገኘች፣ ሽማግሌውን ምናልባት ቤት ይሄዳል በሚልም ቤት ድረስ ሄዳ አጣርታ እንደሌለ ነገረችው። ስለዚህ አንተ ጋር ያለ ሽማግሌው ያለበትን ንገረኝ፣ ገለው ከሆነም እውነታውን ንገረኝ ልወቀው ትለዋለች። አጋቹ ቲና ያለችውን ሁሉ ያመናት አይመስልም። ያም ሆነ ይህ ቀሪ ገንዘቤን ታመጫለሽ ይላታል። ቲና ደግሞ ስራውን እኮ በአግባቡ አልፈጸምህም ከየት አምጥቼ ነው ላልሰራው ስራ ክፍያ ምከፍል ትለዋለች። እሱ ደግሞ ይህንን ካልከፈልሽኝ በምቀበልሽ እቀበልሻለሁ እበቀልሻለሁ ብሎ ትቷት ሲሄድ እሺ፣ ሽማግሌ ቤት ነው ብላ ትጠይቋለች ቆራፊው እንግዲህ ቁርጡን ወቂው ብሎ ገድየዋለሁ ይላታል። ቲና ትደነግጣለች። እንዴት ትእዛዝ ከእኔ ሳትቀበል ትገለዋለህ? እንዴት ትላለች። እንግዲህ ክፍያ አልከፍልም ብለሻል። ሬሳውን ለመውሰድ እንኳ ክፍያ አስከፍዬ እሰጥሻለሁ። ይህንን እምቢ ካልሽም የራስሽንም እንደፋሻለሁ ብሎ አታላጋል። የቸገረ ነገር እኮ። ውዴቱ፣ የትሁት ድራማ ተከታታዮች፣ የዛሬው ክፍል እስከዚህ ድረስ ነበረ። ቀጣዩን በቀጣይ ይዘን እስክንቀርብ ድረስ መልካሙ ሁሉ ከእናንተ ጋር ይሁን። ሰላም።